እኛ ዛሬ የምንወያየው ጉዳይ በእርግዝና መጀመሪያ ሳምንት የሚኖረው የሆድ ህመም መደበኛ ነው ወይስ ያልተወሰነ ነው ብለን ነው። አንዳንድ ጊዜ ቀላል የሆነ ህመም ሲሰማዎት ይህ በተዝናፊው ህፃን መቀመጥ ምክንያት መደበኛ ሊሆን ይችላል። ነገር ግን ይህ ህመም ከመጨመሩ በኋላ ዶክተር ማግኘት አለቦት፣ ምክንያቱም ወደ ጥፋት እንዲወስድ ይችላል። ስለዚህ የሆድ ህመም ምክንያት ብዙ ጊዜ መደበኛ ነው። ነገር ግን በአምስት እስከ አስር በመቶ ጉዳዮች ውስጥ የጥፋት ደረጃ ይኖራል። ሌሎች የተለመዱ ምክንያቶች ደግሞ ሲያስጠሩ ማስሎ ወይም ማትረፍ ሲኖር በሆ ነው። ይህም ደግሞ ወደ ታችኛው ሆድ ህመም ሊያመጣ ይችላል። ከፍተኛ ያልሆኑ ምክንያቶች ደግሞ የእንግዳ እርግዝና ወይም የኦቫሪሲስ ናቸው። አንዳንድ ጊዜ የአንደኛው ዙር አጥንት መቆሰርም እንደዚህ ያሉ ህመሞችን ሊያስከትል ይችላል። ነገር ግን እንደዚህ ያሉ ህመሞች ሲኖሩ በምርት የሆነው ዶክተር ወይም ቅርብ የሆነ ሆስፒታል መጎብኘት ነው። አመሰግናለሁ።